ጤና፣ ስጥልን የአሻም ተከታታዮች እንደምንቆያችሁ። ለዛሬ ለተሰኞ ሰኔ 9 ቀን 2017 ዓም የተሰናዱ የአሻም የምሽት ዜናዎች ወደ እናንተ የሚያልፉበት ሰዓት ላይ ተገኝተናል። በቅድሚያ ዋና ዋና እርሰ ጉዳዮችን ጠቁማችሁ የኢትዮጵያ አየር መንገድ በዛሬው እለት ወደ ህንድ ሃይድራባድ ከተማ አዲስ በረራ መጀመሩን ይፋ አደረገ። ምሁራን በሀገራዊ ምክክር ሂደቱ ላይ ንቁ ተሳታፊ እንዲሆኑ ኮሚሽኑ በድጋሚ ጥሪ አቀረበ። የጎንደር ዩኒቨርሲቲ ራስ ገዝ ዩኒቨርሲቲ ለመሆን የሚጠበቅበትን ቅድመ ዝግጅት ማጠናቀቁ ተነገረ። የዕለቱ ተረኛ አሳላፊ መስከረም አዲሱ፣ አብራችሁ ቆይታ አደርጋለሁኝ። ወደ ቀዳሚው መረጃ ተሻጋርኩ። የኢትዮጵያ አየር መንገድ በዛሬው ዕለት ወደ ህንድ ሀይድራባድ ከተማ አዲስ በረራ መጀመሩን ይፋ አደረገ። አየር መንገዱ ወደ ህንድ የሚያደርገውን በረራም ወደ አምስት ማድረሱንም አስታውቋል። ባልደረባችን አዲስ እንግዳ ሰው መርሃ ግብሩን ተከታትለዋለች፣ እንደሚከተለው ታቀርበዋለች። በአፍሪካ በአቪዬሽን ዘርፍ በቀዳሚነት የሚጠራው የኢትዮጵያ አየር መንገድ የበረራ መዳረሻዎቹን በማስፋት ላይ መሆኑን የገለጹት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በዛሬው ዕለት አየር መንገዱ ወደ ህንድ ሀይድራባድ ከተማ አዲስ በረራ መጀመሩን ለጋዜጠኞች በሰጡት መግለጫ አስታውቋል። ይህም ወደ ህንድ የሚደረገውን በረራ ወደ አምስት ከፍ እንዳደረገው ነው የገለጹት። እንዳያችሁት በዛሬው ዕለት የኢትዮጵያ አየር መንገድ ወደ ሀይድራባድ የምትባል የህንድ ከተማ አዲስ የመንገደኞች አገልግሎት በረራ ጀምሯል። ከዚህ በፊት አራት የህንድ ከተሞችን በር ነበር። ሀይድራባድ እንግዲህ አምስተኛዋ በህንድ ሀገር የምትገኝ የመንገደኞች መዳረሻችን ትሆናለች ማለት ነው። ወደ ሃይድራባድ የሚደረገው በረራ የሀገሪቱን የበረራ መዳረሻ ከፍ ያደርጋል ያሉት ኃላፊው አየር መንገዱ የዛሬውን ጨምሮ በዓለም አቀፍ ደረጃ 136 መዳረሻዎች እንዲኖሩት እንደሚያደርግና በረራው በሳምንት ሶስት ጊዜ እንደሚደረግ ጠቅሰው መጀመሩ ለኢትዮጵያ ብሎም ለህንድ ያለውን ጠቀሜታ ያነሳሉ። ሃይድራባድ ብዙ የምትታወቅባቸው ነገሮች አሉ። ከነዚህ ውስጥ አንዱ የህክምና ሆስፒታሎች በብዛት ይገኛሉ። እንደምታውቁት ህንድ ለብዙ የአፍሪካ ሀገሮች ዜጎች የህክምና አገልግሎት ትሰጣለች። ሁለተኛው ደግሞ ሃይድራባድ በኢንፎርሜሽን እና ኮሚኒኬሽን ቴክኖሎጂ የታወቀች ከተማ ናት። ብዙ የአይቲ ፕሮፌሽናልስ የአይቲ ስራ የሚሰሩበት ከተማ ነው። በዚህም ምክንያት በሌላው ሀገር ይጓዛሉ። ስለዚህ እነዚህን ምክንያት በማድረግ የተመረጠች የህንድ ከተማ ናት። አሁን ለጊዜው በሶስት በረራ እንጀምራለን ግን አላማችን በቀን በቀን ወይም በሳምንት ወደ ሰባት በረራ ለማሳደግ ነው። አዳዲስ በረራዎች ሲጀመሩ ተጨማሪ አውሮፕላኖች ያስፈልጋሉ። የበለጠ አውሮፕላን ብናገኝ ከዚህ በላይ እናድግ ነበር ያሉት ኃላፊው ይህም ውስንነት እንዳለበት ገልጸው የተፈለገውን ያክል የአውሮፕላን ምርት ለማግኘት ዓለም ላይ ተግዳሮት የሆኑ ችግሮችን አንስተዋል። የዚህ የሳፕላይ ቼን ዲስራፕሽን ወይም ለአውሮፕላን ማምረት ግብዓት የሚሆኑ የመለዋወጫ እቃዎች ምርት በጣም በመቀነሱ ምክንያት አንደኛው ሲሆን ሁለተኛው ደግሞ ቦይንግ ባጋጠመው የማምረት ችግር ምክንያት የሚያመርታቸው አውሮፕላኖች ቁጥር በጣም በመቀነሱ፣ ሶስተኛ በሌላ በኩል ደግሞ የአየር መንገዶች የኮቪድ ጊዜ የነበራቸውን በረራ አቋርጠው ስለነበር፣ አሁን ግን ያንን በማስጀመራቸውና በማስፋፋታቸው ምክንያት በአንድ በኩል አቅርቦቱ ሲቀንስ፣ በሌላ በኩል የአውሮፕላን ፍላጎቱ በመጨመሩ ያለመጣጣም ችግር አለ። ያ የፈጠረው ችግር ነው የአውሮፕላን እጥረት። በአጠቃላይ በዓለም ላይ የአውሮፕላን እጥረት አሁን አለ። ያ ትንሽ ለእኛ አንድ ትንሽ እንቅፋት ሆኖብናል። ግን ዘዴዎች እየፈለግን እየቀጠል ነው ያለ ዋና ስራ አስፈጻሚው። አየር መንገዱ በቀጣይ ወደ ፖርቹጋል፣ ዩናይትድ አረብ ኤምሬት እና ቬትናም በረራ ለመጀመር እቅድ መያዙን ተናግረዋል። ምሁራን በሀገራዊ ምክክር ሂደቱ ላይ ንቁ ተሳታፊ እንዲሆኑ ኮሚሽኑ በድጋሚ ጥሪ ያቀረበ። የኢትዮጵያ ሀገራዊ ምክክር ኮሚሽን በዛሬው እለት ከተለያዩ ምሁራን ጋር ውይይት ያደረገ ሲሆን በዚህም ኮሚሽኑ በቀጣይ ሊሰራ ላቀደው ስራ የሀሳብ ግብዓት እንደሰበሰበም ለአሻም ነግሯታል። ተጨማሪ አለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተለያዩ ክልሎች፣ ከተማ አስተዳደሮች እና የፌዴራል ተቋማት ጋር በሀገራዊ ምክክር ሂደቱ ተሳታፊ ለማድረግ ውይይቶችን ሲያደርግ እንደቆየና ና አሻምም ስዘግብ እንደነበር አይዘነጋም። ከዚሁ ጋር ተያይዞ የኢትዮጵያ ሀገራዊ ምክክር ኮሚሽን በዛሬው እለት ከተለያዩ ምሁራን ጋር ውይይት እንዳደረገ አስታውቋል። ኮሚሽኑ ከምሁራን ጋር አደረግኩት ባለ ውይይት ውስጥ ምን ምን ጉዳዮች ተነሱ? የውይይቱ ዓላማስ ምንድን ነው? ኮሚሽኑ በቀጣይ ለሚያደርገው የአጀንዳ ልየታ ና የምክክር መድረክ ምን አይነት ሀሳቦች ተወሰዱበት? ስትል አሻም የኢትዮጵያ ሀገራዊ ምክክር ኮሚሽንን ቃል አቀባይ ጥበቡ ታደሰን አነጋግራለች። ቃል አቀባዩ እንዳሉት ከሆነ የምክክር ኮሚሽኑ በዛሬው እለት ከምሁራን ጋር ያደረገው ውይይት ኮሚሽኑ እስካሁን ድረስ ከተለያዩ አካላት ጋር ያደረጋቸውን ውይይቶችና ያከናወናቸውን ተግባራት በተመለከተ የምሁራኑ ሀሳብ ምንድን ነው የሚለውንና በቀጣይ ኮሚሽኑ ከሚከውናቸው ተግባራት ጋር በተያያዘ የምሁራኑ አስተዋጽዖ ምን ሊሆን ይችላል የሚለውን ጉዳይ በተመለከተ ምክረ ሀሳቦችን ለማሰባሰብ ያለመ ውይይት መሆኑን አስረድተዋል። በዚህም ምሁራኑ የተለያዩ ሀሳቦችን ያነሱ ሲሆን ኮሚሽኑ በቀጣይ የሚያከናውናቸው ተግባራት የሚረዱ የተለያዩ ግብዓቶች መሰብሰባቸውንም አንስተዋል። ምሁራኑ በቀጣይ በትግራይ ክልል ለሚካሄደው የምክክር መድረክ የሚሆኑ ምክረ ሀሳቦችን እንደሰጡም ቃል አቀባዩ እንዲያብራራሉ። የዛሬው ከምሁራን ጋር የተደረገው ውይይት ዋናው ጉዳይ ነበረው፣ ያው ኮሚሽኑ እስካሁን ያከናወናቸው ተግባራትን በተመለከተም ሀሳቦች ካሏቸው እነሱን እንዲያነሱ፣ ሁለተኛ ደግሞ በቀጣይ ከሚከናወኑ ቀሪ ተግባራት ጋር በተያያዘ በተለይ የምሁራን አስተዋጽኦ ምን ሊሆን ይችላል የሚል ጉዳይ ላይ ከነሱ ምክር ሀሳብ ለማሰባሰብ የተደረገ መድረክ ነበር እና በዚህ መድረክ ላይ ያው በጣም በርከት ያሉ ሀሳቦች አንስተዋል። ለዚህ ለምክክር ሂደቱ ጠቃሚ የሆኑ በተለይ በቀጣይ ከሚሰሩ ስራዎች ጋር በተያያዘ ከምሁራን ጋር እንዴት ተቀራርቦ መስራት እንደሚ የሚገባ ምሁራንም ይህን የምክክር ጉዳይ ትኩረት ሰጥተው በቅርበት ሊሰሩ እንደሚገባ የተነሳበት ነበር። በተለይ በቀጣይ ከሚሰሩ ስራዎች ጋር በተያያዘ እነሱ አሉን የሚሏቸው ምክር ሀሳቦች፣ ያቀረቡባቸው ጉዳዮች አሉ። በተለይ ከኮሚሽኑ እንደተግዳሮት ያጋጠሙት ጉዳዮች ላይ ትኩረት በመስጠት ለምሳሌ የትግራይ ክልልን በሀገራዊ ምክክሩ ከማሳተፍ አኳያ ኮሚሽኑ እያደረገ ያለው ጥረት እንደተጠበቀ ሆኖ ተጨማሪ ሊያደርጋቸው የሚገቡ ጥረቶችን በተመለከተ ምክር ሀሳብ ሰጥተዋል። አያይዞም የታጠቁ ሀይሎችና በተለያየ መንገድ ወደ ሀገራዊ ምክክር መድረክ ያልተሳተፉ አካላት እንዴት መሳተፍ አለባቸው በሚሉ ጉዳዮች ላይ በምሁራኑ በኩል የተነሱ መልካም ሀሳቦች እንዳሉም ተናግረዋል። ከዚህ በተጨማሪም ኮሚሽኑ በሚያካሄዳቸው መድረኮች ላይ ከምሁራኑ ጋር እንዴት ተቀራርበው መስራት ይቻላል በሚሉ ጉዳዮችም ሀሳብ እንደተገኘ ገልጸዋል። አሁን ላይ ኮሚሽኑ የምሁራኑ ሀሳብና ሀይል የሚጠቀምበት ጊዜ መሆኑንም አስታውሰዋል። የታጠቁ ወገኖችም በዚህ በምክክር ሂደት ላይ የሚሳተፉበት መንገድ ላይ እንደዚሁም አንዳንድ በሂደቱ እያልተሳተፉ ያሉ ፖለቲካ ፓርቲዎች ወደ ሂደቱ በማምጣት ደረጃ ከዛ ደግሞ በተለይ በቀጣይ የአጀንዳ ቀረጻ በሚካሄድበት ወቅት ላይ ምክክርም ዋናው ጉባኤ በሚካሄድበት ወቅት ላይ ከምሁራን ጋር በምን መልኩ ተቀራርቦ መስራት እንደሚቻል ብዙ ሀሳቦች የተነሱበት መድረክ ነበር እና ከወቅታዊ ሁኔታ ማኳያ እንደገና በቀጣይ ከሚሰሩ ስራዎች ማኳያ በጣም ገንቢ የሆኑ ጥሩ ሀሳቦች የተገኙበት ነበር። ዋነኛው አላማው አንደኛ በኢትዮጵያ እየተካሄደ ባለው ሀገራዊ ምክክር ዙሪያ ላይ ምሁራን ያላቸውን እይታ በተመለከተ እሱን ለመረዳት ነው። ሁለተኛ ደግሞ በቀጣይ በሚከናወኑ ስራዎች ላይ በተለይ የምሁራንን መጠቀም በጣም አስፈላጊ የሆነበት ደረጃ ላይ ኮሚሽኑ እየደረሰ ስለሆነ ማለት ከፊታችን ካሉ ወሳኝ ስራዎች አኳያ ከእነዚህ ምሁራን ጋር እንዴት ተቀራርቦ መስራት ይቻላል የሚለው ላይ ላይ መግባባት ለመፍጠር የታሰበ ነበር እና ከዚህ ከእነዚህ አላማዎች አኳያ በጣም የተሳካ ነበረ፣ በመግባባት የተጠናቀቀ ነው። ቀጣይም ከምሁራን ጋር ይበል ተቀራርቦ መስራት የሚቻልበት ሁኔታ ላይ መግባባት ተፈጥሯል። ኮሚሽኑ በዛሬው እለት ከምሁራን ጋር ያደረገው ውይይት የመጀመሪያ እንዳልሆነ የገለጹት ቃል አቀባዩ በውይይቱ ወሳኝ ድርሻ ያላቸው ከተባሉ አካላት ጋር ምክክር እንደተደረገ አስታውሰው ከዚህ በኋላም በተለያዩ ክልሎች ከሚገኙ ምሁራን፣ የሃይማኖት አባቶች ና ተጽዕኖ ፈጣሪዎች ጋር እንደሚወያይም አስረድተዋል። አሁን የተደረገ የመጀመሪያ ጊዜ አይደለም። ያው ከዚህ ቀደም በተለያየ ደረጃ ሲካሄድ ነበረ። ሌሎችም በምክክር ሂደቱ ላይ ወሳኝ ድርሻ ካላቸው አካላት ጋር ከዚህ በፊትም ኮሚሽኑ ምክክሮች ሲያደርግ ነበረ። በቀጣይም ሌሎች ምሁራን ጋር በየክልሉም ካሉ ከፖለቲካ ፓርቲዎች ጋር ሃይማኖት ተቋማት ና መሪዎች ጋር እና ከመሳሰሉት ከዚህ በፊት የነበሩ ምክክሮች ነበሩ። እነዚህ ወደፊትም ተጠናክረው የሚቀጥሉ ነው የሚሆኑት። የኢትዮጵያ ሀገራዊ ምክክር ኮሚሽን በዛሬው እለት ከሙራን ጋር ባደረገው ውይይት ለኮሚሽኑ የቀጣይ አቅጣጫዎች ና ምክረ ሀሳቦች የሚሆኑ ግብአቶች እንደተሰበሰቡ አሻም ከኮሚሽኑ ቃል አቀባይ ጋር ባደረገችው አጭር የስልክ ቆይታ ለማወቅ ችላለች። በተለያዩ ክልሎች የደም ባንክ አቋቁማለው ሲል የጤና ሚኒስቴር አስታወቀ። በኢትዮጵያ የደም ልገሳ ሰብዓዊ አገልግሎት በመሆኑ ትኩረት ሊሰጠው እንደሚገባ ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል። ብርሃን እሸቴ የደም ልገሳ ለማህበረሰብ የሚሰጥ ትልቅ ስጦታ ነው ሲሉ የፌዴራል ጤና ሚኒስትር ዶክተር መቀደስ ዳባ ተናግረዋል። የማይተካውን የሰውን ህይወት ማዳን ትልቅ ነገር ነው ያሉት ሚኒስትሯ የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት በጎ ፈቃደኞችን እያስተባበረ እንደሚገኝ አብራርተዋል። በቀጣይ በሰፊው የሚተገበሩ ስራዎችን ጀምረናል ብለዋል። የደም ልገሳ ከስጦታዎች ሁሉ በላይ ትልቅ ስጦታ ነው። ብዙዎች ሕይወታቸውን እንዴት አድርገን ለህዝብና ካፈል የሚሉበት ነገር ግን እንዲህ የሄድን እየተራመድን እንደገና ካለን ላይ ደግሞ አካፍለን ሌሎች እንዲቆሙ የምናደርግበት ትልቅ ስጦታ ነው። የማይተካውን ክቡር የሰው ህይወት ለማዳን አንዱ ተግባር እንደመሆኑ ዛሬም ደግሞ ይሄን ተረድታችሁ በራሳችሁ ያለ ማንም ማነሳሽነት እንደገና እንደገና እንደገና ደጋግማችሁ ህዝባችሁን የምታገለግሉ በገንዘብ የማይተካውን ድጋፋችሁን የምታደርጉ ሁሉ እጅግ አድርጌ ዛሬም በራሴ ስም እንዲሁም ደግሞ በዚህ አገልግሎት ተጠቃሚ ሆነው ህይወታቸውን ለቀጠሉ ቤተሰባቸውን ደግሞ ቆመው ላዩ በዚህ በህብረተሰባችን ስም እጅግ አድርጌ ልባዊ ምስጋናዬን ማቅረብ ፈልጋለሁ። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ቁልፍ ባለድርሻ አካል እንደሆነ ይታወቃል። የዛ ባለድርሻ አካላት ደግሞ ዋናዎቹ በጎ ፈቃደኞች ናቸው። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት በአዲስ አደረጃጀት ብዙ ስራዎችን እየሰራ እንደሚገኝ አብራርተዋል። ደምና የአይን ብሌን የማይሸጥ፣ የማይለወጥ ትልቅ ስጦታ ነው። በዋጋ የማይገዛ ቀድመን የተገነዘቡ ሰዎች ደግሞ ሁል ጊዜ ስጦታውን ከማድረግ የማይደክሙበት፣ የማይሰለችበት፣ ዋጋ የማይጠይቁበት ትልቅ የህይወት ስጦታ ስለሆነ የኢትዮጵያ ደምና ህብረ ህዋስ አገልግሎት በጤና ሚኒስቴር ስም ከሚገኙ ተጠሪ ተቋማት ውስጥ አንዱ እንደሆነ ይታወቃል። ይህ ተቋም እንደምታስታውሱት በ2015 ላይ በ282015 በመጨረሻ በሚኒስትሮች ምክር ቤት እንደ አዲስ ካደራጀነው በኋላ በፊት የደም ባንክ እንደነበር ሁላችሁም ታስታውሳላችሁ። ዛሬ ግን ሰፍቶ የህብረ ህዋስ ባንክ አገልግሎት ብለን ስንለው ከጽሁፍ የዘለለ እንዲሆንና ትልቅ ስራዎች በዚህኛው ዓመት የተሰራበት አመት ላይ ነው ያለነው። በዚህ ዓመት የተለየ ነገር የተደረጉ ነገሮች ውስጥ ከዚህ በፊት በደም ልገሳ ብቻ ሳይሆን የአይን ብሌን ልገሳ በደንብ አዋጅ ተዋቅሮለት ሲሰራ እንደነበር ይታወቃል። አሁን ደግሞ በሰፊው ሰዎች ለሰዎች ስጦታ የሚሰጥ መስጠት የሚፈልጓቸውን ነገሮች እንዴት መተግበር ይችላሉ እንዲል የዛሬም ብቻ ሳይሆን ወደፊትን ያሰበ ትልቅ እቅድ ተይዞበት የተሰራ ያለ አንድ ተቋማችን ነው። ዶክተር መቀደስ የደም ልገሳ የሰብአዊ አገልግሎት በመሆኑ ትኩረት ሊሰጠው ይገባል ብለዋል። በአሁኑ ወቅት በተለያዩ ክልሎች የደም ባንኮች እንዲቋቋሙ መድረጋቸውን ገልጸዋል። በእለት ተእለት ይህን ድጋፍ ማድረግ የሁላችንም ተባባሪነት ይፈልጋል። ሰብአዊ ተግባሩ ስለሚበዛ ሁላችንም የሰብአዊነት ድጋፋችን የሰብአዊነት አገልግሎታችን ሊለየው የማይገባ በመንግስት ብቻ የሚሰራ ሳይሆን እስከ ዛሬው ብቻ እንደተደረገው ሳይሆን ከዚህም በበለጠ ለትውልድ የምናሻግረው አዲስ ልምምድ፣ አዲስ ተጠያቂነት፣ ከዛ የበለጠ ደግሞ ፍትሐዊነት የሚያስፈልግበት ቦታ ነው። ለዛም ነው በባለፉት አመታት በብዙ ክልሎች የደን ባንኮችን የማስፋፋት የጥራት ደረጃቸውን የማዘመን በዚህኛው አመት ደግሞ በሰፊው ደግሞ ይህንን በማሰባሰብ በሚሰሩ ስራዎች ውስጥ ላብራቶሪዎች ብቁ እንዲሆኑ የመመርመሪያ ተቋማት በቂ ግብአት እንዲኖራቸው ትኩረት ሰጥተን እየሰራን ነው። በዚህኛውም አመት ለተለያዩ ክልሎች የዚህ ድጋፍን ከማስፋፋት አንጻር የሚያግዙ መሳሪያዎችን ያከፋፈልንበት አመት ነበረ። ሚኒስትሯ ይህን ያሉት በሀገር አቀፍም ሆነ በዓለም አቀፍ ደረጃ ለ21ኛ ጊዜ የሚታሰበው የደም ለጋሾች ቀን በተከበረበት ወቅት ነው። የጎንደር ዩኒቨርሲቲ ራስ ገዝ ዩኒቨርሲቲ ለመሆን የሚጠበቅበትን የቅድመ ዝግጅት ስራዎች ማጠናቀቁ ተነገረ። ዩኒቨርሲቲው የሰባ አመታት የላቀ አበርክቶ የምዕተ አመት የጤና አገልግሎት በሚል መሪ ቃል ባዘጋጀው መርሃ ግብር ላይ ከ ከአራት ቢሊዮን ብር በላይ በሆነ ወጪ የተገነቡ 22 ፕሮጀክቶችን ማስመረቁም ተገልጿል። ፍሮል ኃይሉ የጎንደር ዩኒቨርሲቲ ሰባኛ ዓመት ክብረ በዓሉን አስመልክቶ ባለፉት ጥቂት ዓመታት ከአራት ቢሊዮን ብር በላይ በሆነ ወጪ እያስገነባቸውን 22 ፕሮጀክቶችን አስመርቋል። ዩኒቨርሲቲው የሰባ ዓመት የላቀ አክብሮትና የምት ዓመት የጤና አገልግሎት በሚል መሪ ቃል በተዘጋጀው መርሃ ግብር ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀ ሥላሴን ጨምሮ በርካታ ከፍተኛ የፌዴራልና የክልል አመራሮች በተገኙበት አስመርቋል። በዚህ መርሃ ግብር ላይ የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀ ሥላሴ ለበርካታ ዓመታት የሰሚ የሰሜኑን ማህበረሰብ በሕክምና አገልግሎትና ስመጥር በሆኑ የሕክምና ባለሙያዎችን በማፍራት በኩል በርካታ አስተዋጽኦ ሲያደርግ መቆየቱን አንስተው አሁን ላይ ዩኒቨርሲቲው ወደ ራስ ገዝነት ታሪካዊ ምዕራፍ ለመሸጋገር ቅድመ ዝግጅቶችን ማጠናቀቁን ገልጸው ይህም ተቋሙን አዲስ የልቀት ከፍታ ላይ የሚያደርስ መሆኑንም አመላክተዋል። በአሁኑ ወቅት ዩኒቨርሲቲው ወደ ራስ ገዝነት ታሪካዊ ምዕራፍ ለመሸጋገር በዝግጅት ላይ መሆኑን ተረድቻለሁ። ይህም እርምጃ ካለፉት ሰባት አስርት ዓመታት በተገኘው ልምድ ታግዞ ተቋሙን ወደ አዲስ የልቀት ከፍታ እንደሚያደረሰው ጽኑ እምነት አለኝ። የራስ ገዝ አስተዳደር ፈጠራን የሚያበረታታ፣ ጠባቂነትን የሚያስወግድ፣ ተወዳዳሪነትን የሚያሳድግና ዓለም አቀፋዊ ተደራሽነትን የሚያሰፋ እንደሆነ ይታመናል። በመሆኑም ከአፍሪካ ስመጥር ቀዳሚ ዩኒቨርሲቲ በመሆን ከሌሎች የእህት ዩኒቨርሲቲዎች ጋር በመቀናጀት በዓለም የዩኒቨርሲቲ አደባባይ ወይም ደግሞ የደረጃ ሰንጠረዥና ልኬት ከፍ ያለ ደረጃን እንደምትይዙ ይተማመናል። የጎንደር ዩኒቨርሲቲ የማህበረሰቡን ባህል፣ ቋንቋና ሌሎች መሰረታዊ የሆኑ ነገሮችን ከማሳደግና ጠብቆ ከመሄድ ጋር ተያይዞ በርካታ ስራዎችን በማከናወን ግንባር ቀደም ዩኒቨርሲቲ መሆኑንም ታየ በንግግራቸው አክለዋል። ማህበረሰብን ሲመስልና ማህበረሰብን ሲያገለግል ነው። በመሆኑም የጎንደር ዩኒቨርስቲ ይህንን ፍልስፍና በተግባር እየኖረ መሆኑን ተመልክተናል። እንደሚታወቀው ነገሮች ሁሉ መነሻና ጥንስስ አላቸው። የዚህ ጥንስስ የጥንት የጎንደር የእውቀት ማዕከልነት መሆኑን ማስታወስ ወዳለሁ። እንደሚታወቀው ነገሮች ሁሉ መነሻና ጥንስስ አላቸው። የዚህ ጥንስስ የጥንት የጎንደር የእውቀት ማዕከልነት መሆኑን ማስታወስ ወዳል ተቋሙ የጀመረው አዲስ የስኬት ጉዞና ሀገሪቱ የምታካሄደው የብልጽግናና ና የእድገት ጉዞ ለማህበረሰቡ የእውቀት ፍላጎትን ለማዳረስ ከፍተኛ አስተዋጽኦ የሚያደርግ መሆኑንም ተናግረዋል። ይኸው የእውቀት መንፈስ ቅብብሎሽ ፍረንጅ እንደሚለው ኤፒስቲሚክ ኮንቲኒቲ ነው፣ የእውቀት ሽግግር ነው፣ አንድ ቦታ አይቆምም። ዛሬም በዚህ ዩኒቨርስቲ ዱካው እና ሽራው ይታየኛል። ይህንን የልቀት ጉዞ ለማሳለጥ የሚያስችሉ በርካታ ምቹ ሁኔታዎች አሉ። የጎንደር ህዝብ ለውቀት ያለው ጥልቅ አክብሮትና ድጋፍ፣ አገራችን ኢትዮጵያ የጀመረችው የዘመናዊነት ጉዞ እንዲሁም የተቋሙ አንድ መቶ ዓመት የጤና እና የሰባ ዓመት የትምህርት ልምድ ለስኬታችሁ እንደሚያግዛችሁ አልጠራጠርም። በመጨረሻም ፕሬዚዳንቱ የትምህርት ጥራትን በማስጠበቅና ከማህበረሰቡ ጋር ያለውን ትስስር በማጠናከር ዓለም አቀፍ ተወዳዳሪ መሆንና የተመረቁ ፕሮጀክቶችን እንደ መነሻ በማየት ቀጣይ ሌሎች ስራዎች ላይ ትኩረት እንዲሰጥ መልእክታቸውን አስተላልፈዋል። የትምህርት ጥራትን በማስጠበቅ ከማህበረሰቡ ጋር ያለውን ትስስር በማጠናከር ዓለም አቀፍ ተወዳዳሪነትን በማረጋገጥ እና ዛሬ የመረቅናቸው 22 ፕሮጀክቶች የዚህ ጉዞ የመጀመሪያ እንጂ መጨረሻ እንዳልሆኑ በመረዳት ከምን ጊዜውም በላይ እንድትተጉ አሳስባል። በሀገሪቱ ከሚገኙ በርካታ ዩኒቨርስቲዎች መካከል በግንባር ቀደምትነት የአዲስ አበባ ዩኒቨርሲቲ ባሳለፍነው አመት የእራስ ገዝ ዩኒቨርሲቲ ሆኖ መመዝገቡ ይታወሳል።